በስም አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ ይዤ የመጣሁት ወይ ደግሞ እግዚአብሔር ያስተማረኝ የትምህርት ርዕስ የእግዚአብሔር ጥበቃ የሚል ነው። እግዚአብሔር በብዙ አቅጣጫ በብዙ መንገድ ብዙ ሰዎችን ሊነካ ሊያስተምር ሊያጽናና እንደሚችል እና እናምናለን። ክብሩ እግዚአብሔር ነው። ይህ አገልግሎት ለብዙ ሰዎች ይደርስ ዘንድ ሰብስክራይብ እንድታደርጉ ሌሎች ሰብስክራይብ እንዲያደርጉም እንድታሳስቡ ሼር ማካፈልን እንድትሰጡ እለምናለሁ። እግዚአብሔር አገልግሎት ለብዙዎች ይደርስ ዘንድ ጌታ በሰጠን መጠን በገንዘባችንም ሼር በማድረግም በተለያየ አቅጣጫ ማገዛለን። የእግዚአብሔርን አገልግሎት ማገዝ ክብርም ግዴታም ኃላፊነትም በደስታ የምንፈጽመውም ነው። በእግዚአብሔር መንግሥት አገልግሎት ውስጥ ድርሻችን ሊኖር ይገባል። እግዚአብሔር እንዳሳሰባችሁ የልባችሁ እንደተዘረጋ መጠን አገልግሎቱን እንድትደግፉ፣ ስክሪኑ ላይ ባለው አካውንት ለእግዚአብሔር ክብር እንድታግዙ አደራ እንላለን። ሼር አድርጉ። እግዚአብሔር ይባርካችሁ። የእግዚአብሔር ጥበቃ መዝሙር መቶ ሀያ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቀሃል ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል ይላል። እግዚአብሔር የተመሰገነ ይሁን። የምናነሳው የእግዚአብሔርን አስተማማኝ ጥበቃ ነው። ምንም ነገር እንዳያገኘን ለጥቂት ምንተርፍበት አይደለም። ተልጠን ወይ ደግሞ ተጎድተን የምንተርፍበት ሳይሆን ፍጹም የሆነው አስተማማኝ የሆነውን የእግዚአብሔርን ጥበቃ ነው የምናውቀው። ለዚህ ነው በድፍረት የምንናገረው እግዚአብሔር ካልፈቀደ በቀር በሕይወታችን ሊመጣ የሚችል ምንም ነገር ስለሌለ የእግዚአብሔርን ጥበቃ ታምነን እንወጣለን። ማዳኑን፣ ክብሩን ለመንገብ ወደኋላ አንልም። ሰይጣን አዝኖልን አደለም፣ ስላልቻለ ነው። የእግዚአብሔርን ጥበቃ አውቀዋለሁ። በመናፍስቱ ዓለም ውስጥ አልፌያለሁ። የመናፍስቱ ዓለም የውቃ ቤት ካዳሚ ነበርኩ። ሰይጣን ክፉ ባህሪው እግዚአብሔር ገጸውና እንዴት እንደሚያደርግ አውቃለሁ ያልተገዙለትን በታማኝነትም ሲገዙለት የኖሩትን እንዴት እንዳጠፋቸው እንደሚያጠፋቸው አውቃለሁ። ነገር ግን ከመናፍስቱ ዓለም ስንወጣ እንኳን ተው ቅርበት የተባልን ሰዎች ነበር። የውቃቢ ጀበና ይዞ ማንም በሕይወት አይኖርም ወይ ያብዳል ወይ ይሞታል ተብሎ ነበር። ሰላሳ ሁለት ዓመታት በሕይወት አለን። ታማኝነቱና አዳኝነቱን እየመሰከርን ለምን? እግዚአብሔር ጥበቃ ስላለ። ሳንደክም ቀርተን አደለም፣ ትጋታችን አደለም ግን የእግዚአብሔር ጥበቃ አስተማማኝ ነው። ለዚህ ነው መዝሙር ዘጠና ቁጥር አንድ የሚለው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ለሚ ሁሉን በሚችል ወገኔ በእግዚአብሔር ጥበቃ ፍጹም ታመን። ለወንጌል አገልግሎትህ፣ ለስራህ፣ ለትዳርህ፣ ለትምህርት ለማናቸውም ህይወት በእግዚአብሔር ጥበቃ ላይ ታመን። እግዚአብሔር በዘመናት መካከል ማንንም ፈይል አድርጎ አያውቅም? እሱ ሳይፈቅድ የሆነ የለም። ጌታ ኢየሱስ እኮ ጴጥሮስን አለው፣ እኔ ብፈቅድ አለ ብፈልግ፣ አንተ ሰይፍ ነው የሚያስጥለኝ? እኔ ብዙ መላእክት ሰራዊት ማምጣት እችላለሁ አለ፣ ፈቅጄ ነው የማደርገው አለ። ክብር ለኢየሱስ ይሁን። ሰይጣን ትልቁ አቅሙ ፕሮፓጋንዳ ነው። የሀገራችን ሰዎች ተርት ጦር ከፈታው ይልቅ ወሬ የፈታው ይበልጣል። እግዚአብሔር ቤት ፕሮፓጋንዳ የለም። እውነት ነው ያለው። ሰይጣን ግን እዚህ ያሳበደ፣ እንደዚህ ገደለ፣ በዚህ ጋር አድርጎ አገልጋዮች እንኳን የእነሱን ነገር ለማሳየት ብለው ሰይጣንን ሲያናዝዙ፣ ሰይጣን ማናዘዝ የሚባል መጽሐፍ ቅዱሳዊ አይደለም። ሰይጣን ማነ ምንድነህ፣ ቁጥር ስንት ነው፣ በኢየሱስም ውጣ ነው የሚባል። ግን እንዲህ አድርጌ እንዲህ አድርጊያት፣ ትዳር እንዳትይዝ አድርጌ፣ ስራ እንዳይዝ አድርጌ፣ ከቤተሰቡ በትኜ፣ ቤተሰቦቻቸውን እንዲህ አድርጌ ይላል። ሳያውቁት ሰዎቹ እያደረጉ ያሉት ምንድን ነው? የሰይጣንን ማስታወቂያ በነፃ እየሰሩ ነው በእግዚአብሔር መድረክ ላይ የሰይጣን ማስታወቂያ ይሰራል። የሚሰማ ሁሉ የሚያየው በቃ እንዲህ ያደርጋል እንዴ ዘር ከዘር ትዳር እንዳይዞ አድርጌ እንደዚህ አድርጌ። ሰይጣን አቅም ስለሌለው የሚጠቀመው ወሬ ነው። ምክንያቱም የእግዚአብሔርን ኃይል ስናውቅ የሰይጣንን አቅም እናውቀዋለን። በወደደን በእርሱ ከአሸናፊዎች እንበልጣለን ስለሚል። በሁለተኛው የዓለም ጦርነት ወቅት የሰማሁት አንድ ታሪክ አለ ጀርመኖች ወደ አንድ ሀገር ሲገቡ መጀመሪያ በአውሮፕላን በከባድ መሳሪያ ከተማውን ይደበድቡና ከዛ ሰራዊቱ ሲሸነፍ ከተማው የሚጠብቀው ሕዝቡ ሲወጣ እነሱ ይገባሉ። ከዛ ቤለቤት እየዞሩ የሚገሉትን እየገደሉ የሚማርኩትን ሲማርኩ አንድ ቤት ሲገቡ በአንድ ቤት ውስጥ አንዲት ሴት ድብን ያለ እንቅልፍ ወስዷታል። በጣም ተገረሙ። ድብን ያለ እንቅልፍ ወስዷታል። ቀሰቀሷል። ከዛ እዚ ከተማ እኩል ረቀ ወጥቷል፣ አንቺ ይሄ ሁሉ መሳሪያ እየወረደ ላሁም ተኝተሻል፣ እንቅልፍ ውስጥ ነሽ አሏት። ታዲያ ሁለታችንም ለምን እንቅልፍ እናጣለን አለቻቸው። ቤት ውስጥ ማን አለ ሁለታችን የምትዩ ስል አይ እግዚአብሔር የሚጠብቅህ አይተኛም አያንቀላፋም ስለሚል እሱ ሳያንቀላፋ ስለሚጠብቀኝ፣ ታዲያ እኔ እሱ እንቅልፍ ሳይተኛ ከጠበቀኝ ለምን እንቅልፍ ማጣው እሱ ታማኝ ነው አለቻቸው። ተገርመው ይላል ጥለዋት ሄደዋሉ። ስለተገረሙ አይደለም የታመነችበት ጌታ ነው የሚጠብቅህ አይተኛ፣ ማያንቀላፋም። ሰይጣንን እያሰብን ስለ ሴጣን እየተነገረን ጥሻውን ስናይ ሴጣን አይደለም። ከልዩነታችን ጀምሮ እንኳን የሆነ ሰው ስማችንን ከጠራ ብቅል ፈጫለሁ እንትናን ብቅል ፈጫለሁ በል እየተባለን በእንደዚህ የሚሸሻ ጋንንት የለም በኢየሱስ ክርስቶስ ስም እንጂ እንዲሁ እየፈራን መቃብር ቦታ ስሄድ እንደፈራን ጨለማ ስሄድ እንደፈራን ቤት ባዶ ቤት ውስጥ እንደፈራን ምን ብንፈራ ሰይጣን። በእርግጥ እኔ በልጅነቴ ዘመዴ እኔ እኛ ቤት ውስጥ በአጋንንት ተይዞ ማነው ሰዎች አልችለው ብለው ወንበር ኃይለኛ ብረት ሲያጠፋ ይቻል በዛ የተነሳ ክርስቶስን እስከማቅ ይሄ ጉዳይ የተፈጸመው የአስራ ምናምን አመት ልጅ ሆኜ ነው። ወደ ክርስቶስ ክመጣ ድረስ የጌታን ኃይል እስከ ድረስ በህይወት የምትፈራው ምንድን ነው ብትሉኝ ሰይጣንን ነበር ሳላቀው። ያንን ያ ለእኔ ሰይጣን ማለት ያው የወንድሜን በቃ እንደዛ አድርጎ ኃይል ያለው ነበር የመሰለኝ። ወደ ጌታ ግን ስመጣ ሰይጣን ምንም እንደሆነ አወኩኝ። ምክንያቱም መናፍስት ዓለም ውቃ ቤት ካዳሚም ነበርኩና፣ እዛም ስወጣ የተነገረኝ የውቃ ቤት ጀበና ይዘህ ዋና ካዳሚ ሆነ ብትወጣ ወይ ትሞታለህ ወይ ያሳብድሃል፣ ተብዬ ነበረ። ብዙ ሰዎች እንደዛ ሆነ አላሉ። እኔ ግን አልሆንኩም። ለምን አልሆንኩም? የጠራኝ የታመነ ስለሆነ የሚጠብቀኝ የማይተኛ የማያንቀላፋ ስለሆነ መጽሐፍ ቅዱስ እንደሚል በዓለም ካለው ሰይጣን በእናንተ ያለው ኢየሱስ ይበልጣል ስለሚል ስለሚበልጥ ያለ ነው እንጂ ስላልተሞከረብን አይደለም። ዝም ብለው ክርስቶስን ሳያውቁ የወጡ ሰዎች ወይም ደግሞ እኔ ያገለገልኩበት ቃይ ቤት እግዚአብሔር ገጸውና በታማኝነት ሀብታቸውን ንብረታቸውን እየሰጡ ያገለገሉ ሰዎች ብዙዎቹ አልቀዋል። እኔ ግን ሰይጣን ነው ብዬ ተናግሬ ምንም ሊያደረገኝ አልቻለም። ይገርማቸዋል። ስለ ሰይጣን በማጋለጥ መመስከር ሲጀምር ተላከብኝ መልእክተኛ፣ እንገለዋለን አይመስክር ተባልኩ። እረ ገና መሰክራለሁ። ትንሽ ቆይተው ግን እንገለዋለን የሚለውን ወደ ስራ አንሰጠውም አሉ። አያችሁ ስላልቻለ፣ ለምን አእምሮ ላይ ነው የሚሰራ? ፍርሃት ስትዘራ፣ ፍርሃት ሲኖርህ፣ በእግዚአብሔር ላይ ያለህ መታመን ሲቆም አቅም አለው። እገለዋለሁ ካለ ምን አይገለኝም። ትንሽ ቆየና መልእክተኛ መጣ። አይ እናሳብደዋለን። ተሻሻልልኝ፣ ክብር ለእግዚአብሔር ይሁን። ስላልቻለ ግን ኧረ፣ እኔ ቀጠልኩኝ መመስከሬ። እኔ 85 ነው የወጣሁት በትክክል መመስከሬ ጀመርኩት። መመስከር ቀጠልኩ። ትንሽ ቆየና ግን ያብዳል የሚለው ደግሞ ተሻሽሎ ስራ ያገኝ የሚንከራተታል ተባለ እነሱ የሚያጠቁበትን እየቀያየሩ መልእክተኛ ሲልኩ እኔ ግን በጌታ ለዚህ ነው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር ይወጣሉ ይሮጣሉ አይደክሙም አይታክቱም ይላል ኢሳያስ ምዕራፍ አርባ ላይ እኔ ይከፍ እያልኩ እኔ እየጨመርኩ እነሱ እየኮሰሱ ሄዱ ክብር ለጌታ ይሁን ስራም ተገኘ ኑሮም ተያዘ። ሰላሳ ሁለት ዓመት ከውቃ ቤቶቼ በጌታ ነው። ክብር በጌታ ኃይል አለው። ሰውነቴ ከመክሳቱ የተነሳ ነፋስ ይወስደዋል ተብሎ ነበር። አዎ ምግብ አልበላም። ጫትና ቡና ነበረ ቀለቤ። አሁን ለሰዎች እላቸዋለሁ፣ በመንፈስም የመንፈስ ሱናሚ፣ በስጋም የስጋ ሱናሚ የማያነሳኝ ሆኛለሁ ብዬ እመካለሁ። ለምን እግዚአብሔር ጥበቃውን ስላይ ብዙዎቻችን የእግዚአብሔር ጥበቃ እንዳለ የሚሰማን አቤት እግዚአብሔር አተረፈኝ የምንለው ከሆነ አደጋ ስናመልጥ ነው። በቃ አቤት ተረፍኩኝ እኮ እግዚአብሔር አስመለጠኝ እንላለን። አደጋ ካልመጣስ የለም እን እግዚአብሔር እኮ በየቀኑ በየሰዓቱ ይጠብቃል። እዚህ መዝሙር ዘጠና ላይ መዝሙር ዘጠና ቅድም አንስቼዋለሁ። ላንብበው ከቁጥር አንድ እስከ ሰባት ላይ መዝሙር ዘጠና ከቁጥር አንድ እስከ ሰባት እንዲህ ይላል በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ይነ እለዋለሁ አምላኬና መሸሸጊያዬ ነው፣ በርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና፣ በላባዎቹ ይጋርዳሃል፣ በክንፎቹም በታይ ትተማመናለ እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብ እሺ። በቀኛ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም ይላል። ክብር ለእግዚአብሔር ይሁን። ስለዚህ በአጠገብህ ሺህ በቀኝ አስር ሺህ ካለ የሚወረወረው ፍላጻ ብዙ ነው፣ ግን እግዚአብሔር አያሳየንም። አንድ ስለ አቤት አተረፈኝ። ወገኖቼ ገብታችሁ ስትወጡ፣ ወጥታችሁ ስትገቡ፣ ተኝታችሁ ስትነሱ እግዚአብሔር እንዳተረፋችሁ ከብዙ ፍላጻ እንደከለላችሁ እወቁ። ትንሽ የተወረወረ ጦር አይታችሁ አታድቁ። ሌላ ጊዜ ጥበቃ የለም አያሳየንም። እግዚአብሔር ቢያሳየንስ እምነታችን ጠፍቶ በጥርጥር ፍርሃት ውስጥ እንገባለን እንጂ አሁን፣ እስኪ እንደው በአጠገብሽ ሺህ በቀኝሽ አስር ሺህ ማለት ነው። በተራ ቁጥር ብንደምረው አስራ አንድ ሺህ ነው። አስራ አንድ ሺህ ጦር ወደ አንተ ሲወረወር፣ ወደ አንቺ ሲወረወር ግን ምንም ሳይነካሽ አጠገብሽ ቢያንስ እግዚአብሔር ይመስገን ትያለሽ። አት ስጋንና እግዚአብሔር ይነካል። ስለዚህ ዛሬ በአጋጣሚ ተረፍኩ እንጂ ከነዚህ ሁሉ ፍላጻዎች አንዱ ቢያገኘኝስ ኖሮ ብለን በፍርሃት ነበረ የምንኖረው። ስለዚህ እግዚአብሔር አያሳየንም፣ ሸረፍ አድርጎ ያሳየናል። እስራኤል በግብፅ ምድር እያሉ ከግብፅ ምድር በምርኮ በወርቅና በብር በሀብት ዘረፋ ሲያወጣቸው አስር ተአምራት ነበር ያደረገው ውሃውን ደም፣ በትሩን እባብ ማድረግ እነሱም ከተማ ምንም ሳይሆን የግብፅ ከተማ ተጨንቆ መጨረሻ የግብፅ በኩሮች ሞተው ወጥተው ትንሽ እንደሄዱ ግን ከፊት ቀይ ባህር፣ ግራና ቀኝ ምድረ በዳ፣ ከኋላ የተቆጣ የፈርዖን ሰራዊት ሲመጣ ምናለ እዛው ግብፅ ሆነን ብንገዛ ኖሮ አሉ። አያችሁ፣ የሚታየው ነገር ሁሌ የሚያስፈራ ስለሚሆን ነው እግዚአብሔር የሚከልለን። እንዴት ይቻላል? በቃ ወደኋላ በቁጣ የመጣ ልጆቹን ያጣ የተቆጣው ጦር አለ፣ ውሃው በዋና ይገፋ አይደለም፣ ግራና ቀኝ አለ። ምድረ በዳ ነው፣ አይሮጥም። እግዚአብሔር ግን በምድረ በዳም በውሃ መካከልም መንገድ አለው። ክብር ለእግዚአብሔር ይሁን። እስራኤል እንዴት አድርጌ ይሻገራለሁ ቢል፣ ፈርዖን እየገሰገሰ እንኳን በጣም ጀልባ ቢቀርብላቸው እንኳን አይሻገሩም። ጀልባው እስከሚሄድ ሁሉ እስኪሳፈሩ እስከ ሦስት ሚሊዮን ሕዝብ ነው የወጣው። እግዚአብሔር ይችላል። ሲደርስ ፈርዖንን በጨለማ አቆሞ ሰዓት አቆመና የሰዓቱ ጀርባ ለፈርዖን ጨለማ ፊቱ ደግሞ ለእስራኤል ብርሃን ሆኖና ባህሩን ከፍሎ ጭቃው ደግሞ እንዳይዛቸው የውሃኑ መተኛ ደረቅ አድርጎ በክብር አሻገራቸው። እግዚአብሔር ትልቅ ነው። እግዚአብሔር ጥበቃ አስተማማኝ ነው፣ አስተማማኝ ነው። እኔ አንድ ኢንሹራንስ ማስታወቂያ አለ እና ሁሌ እሱን ሳይ ይሄ ነው ምትዝብ ላይ እርስዎ ግን በአስተማማኝ እጅ ላይ ነት ይላል፣ አንድ ማስታወቂያ ኢንሹራንስ። አደጋ ከደረሰብን በኋላ ሪፈንድ ነው የሚያደርጉልን። ቤት ቢቃጠል ቤት ቤት ቢፈርስ ቤት ወይ መኪና ይስጡናል። ህይወት ግን መተኪያ የላቸው። ለተጎዳው ሰው ቤተሰብ መተዳደሪያ ነው። የእኔ አምላክ ግን የእናንተ አምላክ ልውል እግዚአብሔር የተባለው በአንድ ልጁ በኢየሱስ ክርስቶስ የወደደን ግን ከሞት የሚያስነሳ ከመቃብር የሚጠራ የተወረወረ ፍላጻ የሚመልስ ተነጣጥሮ በብርቱ ጦረኛ የተወረወረውን ጦር ዞር ብለህ አጠገብህ ግርግዳ ላይ ተሰክቶ እንድታልፎ የሚያደርግ ነው የእግዚአብሔር ጥበቃ ይበልጣል። እኛ ከሚታይ እግዚአብሔር ከማይታይ በአጠቃላይ ከማናቸውም ነገር ይጠብቀናል፣ ይጋርደናል። ዘጸአት ምዕራፍ 22 እስከ ይቅርታ፣ ዘውልቁ ምዕራፍ 22 እስከ 24 ላይ ብትመለከቱ፣ ዘውልቁ ላይ እስራኤልን ስላልቻላቸው ባላቅ የተባለው ንጉሥ፣ አንድ ነገር ተረድቼለታለሁ፣ ጎበዝ ነው። ምን አደነክለት ብትሉኝ፣ እስራኤልን በጦር እንደማያሸንፋቸው አውቋል። ትንሽ ናቸው፣ አልታጠቁም። ግን ከፊቱ ያለውን ሳር እያጨደ እየጨረሰ እንደመጣ ከብት ይላል እማይቻሉ ናቸው። ስለዚህ ይህንን ውጊያ በመንፈስ ዓለም ነው መዋጋት ያለብኝ ብሎ የታወቀ ሟርተኛው በለዓምን፣ እሱም ሀገር ሟርተኛ ያለ ግን የበለጠውን የቢኦረን ልጅ በለዓምን ጠራ፣ ከፍተኛ ዋጋ ከፍሎ። ይሄ የሚቻለው በመንፈስ ነው ወገኖቼ። በእግዚአብሔር ቤት ስትኖሩ የእግዚአብሔር ጥበቃ ቢኖርም ግን በመንፈስ ንቁ መሆን አለባቸው። ምን አይነት ኃይል እንደሚላክ ኤፌሶን ስድስት እኮ ይነግረናል። የሚዋጋን እኮ ተራ አይደለም ኃይላት፣ ስልጣናት፣ በአየር ላይ ያሉ የክፋት አበጋዞች ናቸው። ለእኔ የሚላከው ተራ አጋንንት ጀሌ እንዳልሆን አውቃለሁ። ይህም ክብር ይሰማኛል። ሰይጣን እኔ ጋ ተራ አጋንንት አይልክም። የክርስቶስ ደም ኔጋ ስላለ ባታሊዮን ነው የሚልከው፣ ክፍለጦር ነው የሚልከው። አይደንቀኝም። ኢየሱስ ከሁሉ በላይ ጌታ ነው። አንድ ሀሳብ ላንሳላችሁ። በዮሐንስ ራእይ ላይ የጎግማጎግ ሰራዊት ጌታን ለመዋጋት መዓት ኃይል ይከታይላል። እንደም እንደውም ለመሻገር የሰራዊቱ ብዛት ማለፊያ ስላጣ ኤፍራጥስ ወንዝ ደርቆላቸው ነው የሚሻገሩት። ይሄ ሁሉ ስንት ቀን ይፈጃል? ይሄ ጦርነት ብላችሁ ውስጥ አስቡ። ጦርነቱ ሰከንድ አልፈጀም። ቃሉ የሚነግረን ራእይ ላይ ከአፉ ሰይፍ ወጣ በቃ ጭጭ አደረጋ ይችላል። ይሄ መዋጋት መታኮስ ምናምን ከእግዚአብሔር ጋር የለም። እግዚአብሔር ይዋጋል። ለዚህ ነው እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የተባለው። እግዚአብሔር ሲዋጋ ያውቅበታል። ሟርት ሲሟረት አታውቅም። አሁን እኛ መኪና ሲያመልጥ ወይ ደግሞ ደጃችን ላይ አይጥ ተጥሎ ብናገኝ ምናልባት ሞታ መርዝም ገሏት ሊሆን ይችላል ካየን አቤት አቤት አቤት በቃ ሟርት መጣብኝ፣ ምን ሊያረጉኝ ነው ብለን ፀበል እንረጫለን። አቤት በየሱም እንጫዋለን። ሰይጣንን አትቃውም ብ ያልኩ አለ ሰላላየህ ነው እንጂ ስን ተመልሶልሃል። በትንሽ ነገር እንደዚህ መሆን የለበትም። አሁን የሆን ነገር ስላየን አቤት አይጥ የሞት አይጥ የላከው እኮ እራሱ መምጣት ስላልቻለ ነው። የቤት አጥር የሰዓት ቅጥር ስለሆነ በውጭ የሰዓት ቅጥር፣ በመካከል ክብር ስለሆነ ነው እና በሆነ ጉዳይ አትረበሹ። በተለይ ነው ክርስቲያንም ሆነን አቤት አሟረቱብኝ፣ አቤት እንደዚህ አሉብኝ፣ አቤት የዚህ ነገር መጣ፣ እንደዚህ ተደረገ፣ የሆነ ጣሉብኝ። ሰይጣን ከሰማይ ወደ ምድር ተጥሏል። እሱን ወቅ፣ እሱን ተረዳ። እግዚአብሔር መልካም ነው። አሁን ይህን ማን ያል? እስራኤሎች የመጣውን እንኳን ሊዋጋ ሊዋጉ ደግሞ ሊሸሹ ይችላሉ፣ ሊጮሁም ይችላሉ። ይሄ ግን ውጊያው መንፈሳዊ ነው። ሰማይ ግን አየ። ክብር ለእግዚአብሔር ይሆን። እማታውቁት መንፈሳዊ ውጊያ አለ፣ ይካሄዳል። የሚያየው ግን እናንተ ማታውት የሚያይ ግን ሁሉን የሚቆጣጠር በሰማይ ያለ በዙፋኑ ያለ እግዚአብሔር አለ። እሱ ግን አየ። አየና ለሙሴም አልነገረው ለእስራኤልም አልነገረ። እንዲህ መጥቶላችኋል አላለም። ቁጭ ብሎ በማደሪያው በዙፋኑ ተቀምጦ በለዓምን መግደልም ባላቅን ማጥፋት አልፈለገም እግዚአብሔር እግዚአብሔር የበለዓምን የሟርት ቃል ወደ ምርቃት ለወጡ። እግዚአብሔር ይባላል እንዲህ ያደርጋል እግዚአብሔር። እስራኤል ግን እንደ መንጋ እኮ ጸጥ ብሎ ተሰማርተዋል። ምን እንደሆነ አያውቁም? ለዚህ ስትወጣ ስራ ስትገባ ተኝተ ስትነሳ ምናምን የሆነ ነገር ትንሽ ከተናነቀን፣ በስማሙል በኢየሱስ ክርስቶስ የሆነ ሴጣን መቶ እንዳለ ትዌንቲ ፎር ሰቨን ነው የሚከታተል የሚውጣውን ፈልገው እንደሚያገዛ አንበሳ በዙሪያችሁ ያደባል ነው የሚለው አለ ግን ያልቻለው ጌታ ከኛ ጋር ስላለ ነው። ጠባቂያችን አይተኛም፣ ጠባቂያችን አያንቀላፋም። እኔ በሕይወቴ ከተወለድኩ ቀን ጀምሮ እጅግ ብዙ ሞቶችን አልፌአለሁ። እጅግ ቁጥር ከቁጥር በላይ እማቃቸው ያሳየኝ እግዚአብሔር ሳቀውም ሳላቀውም አሁን አልፈራም። መኪና አደጋ ማአት ጊዜ ነው። በሆነ ጉዳይ ባጠገቤ እንኳን አደገኛ ሆኖ ሲያልፍ አልደነግጥም። ለመድኩት። የእግዚአብሔር ጥበቃ ትልቅ ነው። ሰይጣን የሚፈልገው እንድትጠራጠር ነው። አትጠራጠር፣ እግዚአብሔር ወደ በረከት ለወጠው። የማታየው መዓት ውጊያ አለ። የተጣለው አይጥ አይደለም። የተነሳባችሁ አለቃችሁ ወይም ሌላ ሰው አይደለም። እግዚአብሔር በ24 ሰባት ሙሉን አይኖቹ በምድር መጽሐፍ ይላል እኮ እግዚአብሔር አይኖቹ በምድር ሁሉ ናቸው እግዚአብሔር በእሱ ዘንድ ልቡ ፍጹም የሆኑን ያጸና ዘንድ አይኖቹ በምድር ናቸው። እስካን ያደርጋል የኔ እኔ በራሴ እንደ ክርስቶስ አገልጋይ በክርስቶስ ደም እንተዋጀ ሰው አንተም አንቺም የራስን ስም ጨምር ሳይ ከእግዚአብሔር እስካን ውጭ አይደለሁም፣ ከእግዚአብሔር ራዳር ውጭ አይደለሁም። 24 ሰባት ሳምንቱን አመቱን ስልሳ አምስት ቀናት ከእግዚአብሔር ራዳር ውጭ ሆኜ አላውቅም። የእግዚአብሔር የአይኑ የትኩረቱ ማዕከል ነኝ። ለምን ብትል የክርስቶስ ደም ስለፈሰሰልኝ በዋጋ ስለተገዛው፣ ለዚህ ነው እግዚአብሔር የሚጠብቀኝ። በ1984 ዓ ም መጨረሻ ላይ ነው ከጥንቆላ ቤት የወጣሁትና አገልግሎት የጀመርኩበት ጊዜ። እና እዛ እያገለገልኩ እያለሁ 84 85 ያገለግሉት በስፋት አጋንንተ አሰራር በአንድ ቦታ ቦታ መጥቀስ አያስፈልገኝም እንደነበር እናውቅና ዋናው በከተማ እየታወቀ ነውና ስሙን እየጠራ ልጆችን በከሌ ላይ የሚሰራ መንፈስ በኢየሱስ ስም የተመታሁን፣ እያል እንጸልያለን። በቃ መታ ነው ብለናል። መካከላችን ግን ያልገመትነው ያልጠበቅነው መልእክተኛ ነበር። አላወቅንም። በተለይ ታርጌት እኔ እንዲሆንኩኝ አላወቅኩኝ። መቼ አወቅኩኝ? 86 ዓመተ ምህረት አካባቢውን ለቅቄ እንደገና ተመልሼ ወደ አዲስ አበባ ስገባ እግዚአብሔር በሕልም አሳየ። አንተ እየተቃወምክ የመታው መንፈስ ተመትቷል። ግን ያ የመታው መንፈስ በዚህ ባልጠረጠርከው ሰው ላይ ተደግፎ ሲመጣ አሳየኝ። እግዚአብሔር እግዚአብሔር እንዴት እንደመታው አሳየኝ። በቃ ያኔ ጠርተው የፈለገ ቢሰጡኝም መካከል አጠገቤ የነበረው ያ መንፈስ ያደረበት ሰው ምግብ ቢያጎርሰኝ ጎርሳለሁ። ማልጠረጥረው ሰው ነበር። ውጊያችን ከሰው ጋር አይደለም። እግዚአብሔር አሁን ጥበቃው ነው ይህን ስለነገረኝ የእኔ ጥበቃ የእኔ ጥርጥር እንደማያደለኝ ያውቃለሁ። የሚጠብቅህ አይተኛም፣ ማያንቀ የአዲስ ኪዳን ጥበቃ ደግሞ ይለያል። እኔን እኮ ያኖረኝ ታምኝለት እኮ አደለም፣ ተመችቼው እኮ አይደለም። አንቺ ተመች ሆኖ አይደለም፣ በአንተ ላይ ያለው ዋጋ። የልጅነት ክብራችን አይገባንም። የእኛ የልጅነት ክብር ምን ያህል ውድ እንደሆነ አይገባንም። ትንሽ ኃጢአት ስንሰራ፣ በቃ እግዚአብሔር ከልጅነት መዝገብ ሰርዞ የሚያወጣን ይመስለናል። በቃ አይደለም። የእግዚአብሔር የልጅነት መዝገብ እንደ ሰፈር የዕድር መዝገብ አይደለም፣ ሚጫር ሚሰረዝ አይደለም። አንዴ በልጁ ሞት ሲያድን የህይወት ዘመን መጨረሻ ድካምክንም ሚያውቃል ያውቃል። ያንን እያወቀ ነው የእኔ ኃጢአት እግዚአብሔር ሰርፕራይዝ አያረገው። ኃጢአት ስሉ እያልኩ አይደለም። ዋጋ ያስከፍለ ግን በቃ የሚጠለን ይመስላል አይደለም። አንዴ ነው ለዘላለም ልጅ ያደረገኝ። ስበድል ስለ ክርስቶስ ደም ላይ ቅርበ ላይ ጠጋለሁ በቃ ዋጋዬ ክቡር ስለሆነ ነው። ዋጋችንን እናውቃለን። አብርሃም ድክም አለና ልጅ የለኝ ማለት ይህን ያለበት ቦታ ላይ በጣም ቀድሞ እግዚአብሔር ምናለ አብርሃም አብርሃም፣ ወይ እኔ ለአንተ ጋሻ ነኝ፣ ዋጋህም በእኔ ዘንድ ትልቅ ነው አለ። ልጅ ስለሌለው ወራሽ ስለሌለው ንብረቱን ባዕድ ስለሚወርስ ነው የሚጨነቀው እሱ አብርሃም። ግን በእግዚአብሔር ዘንድ ምንድን ነው ዋጋው ትልቅ ነው። ወዳጄ በእግዚአብሔር ዘንድ ዋጋ ትልቅ ነው። የኔ እህት በእግዚአብሔር ዘንድ ዋጋሽ ትልቅ ነው። ጌጣጌጥ በሚሸጥበት መደብር ብትገቡ ውድ ውድ የሆኑ ወርቅ ከዛም በላይ አልማዝ ብታዩ፣ ከብር ጋር ሊቀመጥ ይችላል። አልማዙ ዋጋው ግን ውድ ነው። በሚሊዮን ነው። የብሩ ዋጋ በመቶዎች ሊሆን ይችላል። ግን አልማዙ ሌሎችን ዞር ብሎ እያየ እኔ ዋጋ ውድ ነው ይላል። ዋጋውን አያውቀውም፣ ስለማያውቅ ነው። እኛም ብዙዎች ክርስቲያኖች እንደዚህ ይሆነናል። በብሮች መካከል ለተቀመጠ ዳይመንድ ዋጋውን እንደማያውቅ ሆነናል። ዋጋህን ወቅ የክርስቶስ ደም የተፈሰሰለ። እንደውም ጌጣጌጥ መሸጫ ውስጥ ውድ የሆኑትን አልማዝ ምናምንቆች ፊት ለፊት አያስቀምጧቸውም። ሳምፕል የሆነ ተራ የሆነ ነገር በአይነቱ ተሰርቶ ፊት ለፊት ይቀመጣል። ያ ግን እጅግ ጥበቃ ባለበት ቦታ ነው የሚቀመጠው። እኛ ዋጋችን ትልቅ መሆኑን ልናቅ ይገባናል። ዋጋ ትልቅ ነው እንዴ? ጌታ ምን አለ? ዮሐንስ ወንጌል 15 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ከዚህ በበቅት ፍቅር ለማንም የለውም አለ። እዚህ ድረስ ተወድሃል። በትንሽ ነገር እግዚአብሔርን አትመዝነው። አንተን ለመጠበቅ ታማኝ ነው። ከስራችን የሚፈነቅሉን፣ ትዳራችንን የሚያፈርሱት፣ የበላኑን የሚያስተፉን ይመስለናል። ሰይጣን ፕሮፓጋንዳ ሲያደርግ አይደለም። ታመነው እግዚአብሔር። መጽሐፍ ቅዱስ ምንም ዘዳግም 33 ላይ ሙሴ እስራኤልን ከመሰናብ ሲሰናበት የመጨረሻ ነግሩናለን። ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው። ጠባቂ አይተኛ የማያንቀላፋም። ይህን እውነት ያዝ። የእግዚአብሔር ጥበቃ ፍጹም ነው። ግን በእግዚአብሔር ጥበቃ ውስጥ ለመሆን በክርስቶስ ልጁ መሆን አለብ። እግዚአብሔር በቸርነት ዓለምን ይጠብቃል፣ በአባትነት ግን በልጁ ሞት ያመንን ብቻ ነው የሚጠብቀው። እግዚአብሔር ጸጋውን ያብዛለን ሰላም ሁኑልኝ።